ክር ብሎ ይህው ተቀምጦ ፖስቷል ማለት ነው። እንዲሁም ሩቲናት በነገራችን ላይ በነጽጌ ሾ ላይ ያያችኋት ማናት ሩት አይደለች ምናምን ለምትሉ ድብን አድርጌ እነግራችኋለሁ። ሩቲናት ከአብርሃም ጋር ያለችው እንደዚህ አይነት ጭፈራ ቤት፣ እንደዚህ አይነት መሸታ ቤት አለው ለምትሉ አንዳንድ ሰዎች የማታውቁ ልትኖር ትችላላችሁ። እስኪ ፒያሳ ሂዱ። እስኪ ፒያሳ ሂዱ፣ እስኪ እነ ሀያ ሁለት ሂዱ፣ እስኪ እነ መገናኛ ሂዱ፣ እስኪ እነ ቦሌ ሂዱ። ከዚህ የበለጠ መኪና ላይ ወጥቶ የሚጨፍር ከዚህ በላይ ብዙ አለ። እንደ ሚሊሊ የማዳራሽ ለማታውቁ ሰው ይልንገራችሁ እና አብርሃም ደግሞ እዚህ ውስጥ መገኘት አልነበረብህም ለምትሉ ሰው እንደ ጎረቤቱ ነው የሚያድረው። ስለዚህ የአብርሃም ደግሞ ጓደኞች እንደዚህ እንደዚህ አይነት ፓርቲ ላይ የሚገኙ ጽጌ እንደዚህ ራቁቷን እየጨፈረች ምናምን ነው እና እኔ በጣም ነው የገረመኝ በጣም ትኩስ ነገር ነው ዛሬ ትኩስ ዱብዳን የተላከብን በጽጌ ቤት የተለቀቀው አብርሃም እንደገና የለቀቀው ስለዚህ እህቶቼ አትጨነቁ ነው የምላችሁ ማታ ሩቲ ተቀብያለሁኝ እሺ እንደምትል ባለሙሉ ተስፋ ነኝ ይሄ ሁሉ እየተደረገ ያለው አብርሃምን ለማስጠላት ነው። ስለዚህ እኛ አብርሃም እንዲጠላ አንፈልግም። ወደዳችሁም ጠላችሁም ለጥላት አሳልፈን አንሰጠውም። ግሬስ ፋሚሊ በላይክ በሼር በሰብስክራይብ